ቤተሰቦች በሁለት ገራሚ ነገር መጥቼላችኋለሁ። የመዳም ቅመም ፈልጎም ተናግሮም የሚያጣው ነገር የለም። ዛሬ ሄዱዬ ከሸበላዋ ጋር ሽኝት ብላ መታለች። ጉዞ ወዴት ነው የሚለውን አብረን የምንሰማ ይሆናል። መጀመሪያ ግን ከጨረቃዎቹ ስጀምርላችሁ፣ ሰሞኑን በነገራችን ላይ ማለት ነው ጨረቃዎቹ ሳይሆን አፌ ላይ እየመጣ ያለው ሙሽራዎቹ ነው፣ ቤተሰቦች ቃሉ ማለት ነው። እና ግን አዳዲስ ነገር አለ። በቲክቶክ ላይ መጥተዋል፣ በኢንስቴግራም ላይ መጥተዋል። ከቲክቶኩ ስጀምርላችሁ ቡራ ለሀይምዬ የኔ አካል የኔነሽ ምናወርስሻለሁ ና ልቤን ያው ትቸልሻለሁ ያው ሰጥቼሻለሁ እያለ ያቀነቀነ ሀይምዬ በዱባይ ምድር ላይ የሚያማምር ቦታዎች ፈገግ ብላ እንደ ጨረቃ አብርታ ደምቀ እየሳቀሽ ፏፈሽ እያሉ መጥተውልናል። ወደ ኢንስታግራም ሲመጣላችሁ ደግሞ የሚያምር በቃ እንዴት ብዬ ልንገራችሁ ማች ለብሰው ሙሽራ መስለው የሚያምር ፎቶዎች ተነስተው ለቀዋል ማለት ነው። አስተያየት ገብታችሁ ብታነቡ እንዳለ ሀይሚ እየሳቅ ሻምራል። ፕሪንስስ ነው የምትመስው። ፕሪንስስ ማለት በኢትዮጵያ እመቤት ማለት ይመስለኛል፣ ወይንም ደግሞ የባለስልጣን ሚስት ወይንም ትልቅ እየ ሴት ክብር ያላት ማለት፣ በሴት በድሜ ምናምን ሳይሆን የባለስልጣን ሚስት ምንድን ነው የምትባለው? እናንተ ታውቃላችሁ ግን እኔ ሲመስለኝ እመቤት ነው በቃ። እንዳለ እንዴት እንደምታምሩ አይለያችሁ፣ በፍቅር ያኑራችሁ። በቃ እኔ እንዴት ደስ እንዳለኝ። ቲክቶክ ላይ ደግሞ ስመጣ ቤተሰቦች በቪዲዮ ነበረና ኤርፕሌን ውስጥ ያለውን ነገር እና ዱባይ ላይ አንዳንድ ያሳልፏቸውን ነገሮች እንደዚሁም በሀይሚም ቡራን በቪዲዮ ሆነው ነበር። ቅንብሩ እንዴት እንደሚያምር የሀይሚዬ ሳቅ፣ ፈገግታ እንደዚሁም ቅብጠቷ እንዴት ደስ እንዳለኝ እናንተ አታውቁም። ቡራ ደግሞ እንኳን አይደለም ልብህን አንጀትን ሙሉ አካልን እንኳን ለሀይሚዬ ብሰጣት ያንሳታል እንጂ አይበዛባትም። የምሬን ነው የምላችሁ። ሁለቱም እኔ ከሁለቱም ፍቅር ያዘኝ። እውነቴ ነው የምላችሁ እና እነሱ ሱስ እየሆኑ ቤተቸገርኩኝ በተለይ ቲክቶክ ላይ ገቡ አልገቡ መጡ ማለት እስከ ማታ ዩቱብ ላይ እስከሚለቁበት ሰዓት ድረስ ቲክቶክ ላይ ብቻ የሆነ አዲስ ነገር አለ የለም ብዬ ብቅ ጥልቅ ነው ቤታቸውና። ልክ ቪዲዮን ሳየው ቤተሰብ ስሜ እንዴት ብዬ ሊንገራችሁ። እናንተ ራሱ ገብታችሁ ብታዩ ስሜታዊ ነው የምትሆኑት። እንዴት እንደሚያምሩ የሀይሚ ፈገግታ ደስተው። እንደገና ደግሞ ቦታው ራሱ ጩቦ ላይ በጣም ያምራል። ለመዝናናት ምናምን መሄድ የምትፈልጉ ሰዎች ሄዳችሁ በተለይ ደግሞ ልክ እንደ ሀይሚ እንደ ቡራ ካብድ የሆናችሁ ሰዎች እዛ ሄዳችሁ ፈገግ ብላችሁ ደስ ብሏችሁ ትመለሳላችሁ። ሲቀጥል ደግሞ ኢንስታግራም ላይ ራሱ የተለቀቀው ፎቶ ያበሻ ቀሚስ ለብሰው ቤተሰቦች ፈገግታቸው፣ እውነቴን ነው እምላችሁ የሀይሚዬ ፈገግታ ዱባይን ታበራለች፣ ሙሉ ከተማዋን በምሽት ከሆነ ማለት ነው። መብራት ከሌለ የሀይሚዬን ፈገግታ መጠቀም ትችላላችሁ። ቡራም እንደዛው ተመሳሳይ፣ ሁለቱም እንዴት ብዬ ልንገራችሁ፣ የሆነ ነገር ለመግለጽ ፈልጋችሁ ቃል የሚቸግራችሁ ወይንም ቃል የሚያጥራችሁ ቦታ አጋጥሟችሁ ያቀል እኔ የዛሬ ዋነስ ኢንስተግራም ላይም ሲሄድ እንደዚሁም ቲክቶክ ላይ ሳያቸው፣ በቃ ቃል ነው ያጠረኝ። ቀኔን ነው ያበሩልኝ ቤተሰቦች። የምር እንዴት ደስ እንደሚሉ ልነግራችሁ አልችልም። እንደዚሁም ደግሞ ሄሌ ንያት መጥቻለሁ። ሄሉም እንደዛው ፈገግታ ዛሬ በጣም ድምቅ ምር ብላ በነገራችን ላይ ማለት ነው የመዳም ቅመሞች ተናግረው የሆነ ነገር ፈልገው አያጡም። ከዚህ በፊት እኔ ራሱ ገና ሳየው ልጁን ሄልዬ ጠበቅ አርገሽ ወይ ጥበሽ ወይ እኛ ራሳችን እናጣብሶች ነበር ያልሁ ኮሜንት ላይ ማለት ነው እንደገባሁኝ እና ዛሬ ይዘው መታለች ሽኝት ብላ ነው ይዛ የመጣችሁ። በነገራችሁ ላይ ሽኝት ስትል ግራ እንዳትጋቡ፣ ሽኝት ወዴት ነው ካላችሁ ኒ ሲመስለኝ። ይሄ ልጅ ግን ሄሉን ይዞ እነ ሀይሚነቱ ዱባይ ላይ እነ ብሩኬ ጋር ሊሄድ እየመሰለኝ ነው። የራሴ ግምት ነው። ቤተሰብ የራሴ ግምት ነው እንጂ እውነታው እንዳይመስላችሁ እና ዝም ብዬ ሳያቸው የሄሉ ፈገግታ ራሱ እንዴት እንደሚያምር፣ ልጁ ራሱ ሸበላ ነው። ከቁመቱ መልኩ፣ ከመልኩ ደግሞ ከሄለን ጋር ማች ማረጉና ይህን ጠንካራ ሴት እንደስ ጥንክር ብለሽ ፈገግ ብለሽ እንዴት ነው ቀና ብለሽ ስትመጭ ነው ደስ የሚለኝ እኔ ሁሌ ማለት ነው። ማለት ኦፍኮርስ የሆነ ሰው ያዝና እንዲከፈዋል ግን ክፌታችሁን ሀዘናችሁን ለሰው ማሳየት የለባችሁም። እንደዛ ከሆነ ብዙ ጊዜ እንጎዳለን እኛ ራሳችን ማለት ነው። እኛና ሄልዩ ዛሪ ዛሬ አመጣጥሽ ደስ ብሎኛል። ሽኝቱ እንግዲህ ያው ሰብስክራይብ ማሳደጊያ ነው፣ ሽኝት የሚባል ነገር የለም። ከሆነ ደግሞ ዱባይ ዱባይ ይዟት ሊሄድ ነው፣ እነ ቡራ ጋር ይዟት ሄዶ ከነ ሀይሚ ጋር የሚገርም ጊዜ አሳልፈው አብረው ሊመለሱ ነው። አዎ እንደዛ ነው። እንደዛ ብላችሁ መኑ ቤተሰቦች ማለት ነው። ቪዲዮ እስከሚለቀቅ በጉጉት እንጠብቃለን። ግን ቀናችሁ ብርት እንዲል እዛም እዛም ገባ ብላችሁ ፎቷቸውን ማየት ትችላላችሁ።